ከህዳር ስድስት ጀምሮ በኢትዮጵያ አስተናጋጅነት ለሚደረገው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር ዛሬ የምድብ ድልድል ይፋ ሆኗል። በዚህም አስተናጋጇ ኢትዮጵያ በምድብ አንድ ከኬንያ፣ ሩዋንዳ ደቡብ ሱዳንና ሶማሊያ ጋር ደልድላለች። በምድብ ሁለት ዩጋንዳ፣ ታንዛኒያ፣ ጅቡቲ፣ ሱዳንና ብሩንዲ ይገኙበታል። አስር ሀገራትን የሚያሳትፈው የውድድር ከህዳር ስድስት እስከ ህዳር 23 ድረስ በኢትዮጵያ አስተናጋጅነት የሚደረግ ሲሆን ከውድድሩ ውጤታማ ሀገራት በተመሳሳይ የዕድሜ ደረጃ ለሚደረገው የአፍሪካ ዋንጫ ቀጠናውን በመወከል የሚሳተፉ ይሆናል። ላለፉት ሳምንታት በርካታ ተጫዋቾችን በመያዝ በአሜሪካዊ አሰልጣኝ ቤንጃሚን ዚመር እየተመራ ዝግጅቱን ሲያከናውን የቆየው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለዚህ ውድድር የመጨረሻ 25 ተጫዋቾችን በመያዝ ልምዱን አጠናክሮ ቀጥሏል። በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች የአትሌቲክስ ውድድር የሶስተኛ ቀን መርሃ ግብር ዛሬም የፍጻሜ ጨዋታዎችን በማስተናገድ ቀጥሎ ተከናውኗል። በርዝመት ዝላይ ወንድ የኦሮሚያ ክልል የወርቅና የብር ሜዳሊያን ሲያገኝ የሲዳማ ክልል የብር ሜዳሊያ አሸናፊ ሆኗል። በ100 ሜትር ወንዶች የኦሮሚያ ክልል፣ የአዲስ አበባ ከተማ አስተዳደርና የደቡብ ኢትዮጵያ ክልል የወርቅ የብርና የናስ ሜዳሊያን አሸንፈዋል። በተመሳሳይ ርቀት በሴቶቹ የማዕከላዊ ኢትዮጵያ ክልል ወርቁን ሲያገኝ የጋምቤላና የኦሮሚያ ክልሎች የብርና የናስ ሜዳሊያ አሸላሚ ሆነዋል። በ100 ሜትር መሰናክል ሴት የአዲስ አበባ ከተማ አስተዳደር የወርቅ ሜዳሊያ አሸናፊ ሲሆን የኦሮሚያ ክልል የብርና የናስ ሜዳሊያውን ወስዷል። በ800 ሜትር ወንዶች የቤኒሻንጉል ክልል የወርቅ እንዲሁም የኦሮሚያ ክልል የብርና የናስ ሜዳሊያውን አሸንፏል። በሌሎች ርቀቶችም የፍጻሜ መርሃ ግብሮች ዛሬ ተከናውነዋል። በነገ ውለትም ቀሪ የፍጻሜ ውድድሮች ሲደረጉ፣ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር የፊታችን እሁድ በአዲስ አበባ ስታዲየም ፍጻሜውን ያገኛል። ከዚሁ ጋር በተያያዘ ታዳጊና ወጣቶችን የሀገር ፍቅር እንዲላበሱ በማድረግ ረገድ የወጣቶች ኦሎምፒክ ከፍተኛ አስተዋጽኦ ማበረከቱ ተገልጿል። ተተኪና ብቃት ያላቸው ስፖርተኞችን ማፍራት አላማ ያደረገው የወጣቶች ኦሎምፒክ ከውድድር ባለፈ የመንግስትን የትኩረት አቅጣጫ ተግባራዊ በማድረግ በልኩ የተካሄደ እንደሆነ ተገልጿል። አብርሃም አድማሱ ዝርዝር አለው። የሀገር ህብረ ብሔራዊነት ከሚታይባቸው ስፖርታዊ የውድድር መድረኮች ኦሎምፒክ ግንባር ቀደሙ ነው። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ በአዲስ አበባ ከተማ አስተዳደር አዘጋጅነት የተካሄደ ይገኛል። ውድድሩ ታዳጊና ወጣቶችን የሀገር ፍቅር እንዲላበሱ በማድረግም ከፍተኛ አስተዋጽኦ ማበርከቱን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ለኢቲቪ ተናግረዋል። አንድ ላይ ስንሆን ውበት መሆኑን ነው እንግዲህ እያየን ያለ ነው። ከተለያየ ክልል መጥተው የተለያየ ቋንቋ የሚነጋገሩ ሰዎች በስፖርት ግን አንድ ናቸው ሁሉም ነገር የሚያወሩት ስለ ስፖርት ነው። እንዴት እንደሚያሸንፉ እንዴት እንደሚተባበሩ እንዴት እንደሚተጋገዙ እንዴት ሀገሪቱን ከፍ እንደሚያደርጉ እንዴት ኢትዮጵያን ባንዲራዋን ከፍ እንደሚያደርጉ ነው እየሰሩ ያለው። ከዚያ አኳያ ትልቅ ነገር ነው። በአጠቃላይም ደግሞ ኢትዮጵያን አቅሟንም እያሳየስ ነው። ሀገራዊ አንድነትን በማሳየት ረገድ ከፍተኛ አስተዋፅኦ ያበረከተው የወጣቶች ኦሎምፒክ ከስፖርታዊ ፉክክሩ ባለፈ ወጣቶች የባህል ልውውጥ እንዲያደርጉ ማስቻሉንም ተሳታፊዎች ይናገራሉ። ከብሔር ብሄር የባህል ልውውጥ እያደረጉ ስለሆነ በጣም ደስ የሚል ጥሩ ፕሮግራም ነው ብዬ አምናለሁ። ስፖርቱ ደግሞ የተሻለ ነገርን በማምጣት ትልቅ ሚና አለው። እኔ እጅግ ደስተኛ ነኝ ባየሁት ነገር። አንዱ ከሌላው ልምድ የሚለዋወጥበት ነው። ልምዱ ደግሞ በስፖርት ወይም በአትሌቲክስ ኢንዱስትሪ ላይም ከፍተኛ አስተዋጽኦም ያለው ነው። ኦሎምፒክ ውድድር በጣም ደስ የሚል ነው። እንደገና ከሌላ ውድድር ለየት የሚለው ምንድን ነው? አንድ ካምፒ ነው የምንኖረው በጣም ደስ የሚል ነገር ነው እና ሁሉም ካልቸርና ሁሉም ትን ባህሪ የተዋወቀ ነገር ነው ማለት ነው። ተተኪና ብቃት ያላቸው ስፖርተኞችን ማፍራት ዓላማው ያደረገው የወጣቶች ኦሎምፒክ ከውድድር ባለፈ የመንግስትን የትኩረት አቅጣጫ ተቀባራዊ በማድረግ መልኩ እየተካሄደ መሆኑንም የኦሎምፒክ ኮሚቴ ፕሬዚዳንት ተናግረዋል። ተተኪ ነው እያጣን ያለ ነው። አገሪቱ ላይ ደግሞ ተተኪን ለማምጣት ይህ ብቸኛው መንገድ ነው። ወጣቶች ላይ መስራት፣ ታዳጊዎች ላይ መስራት ወጣቶች የታዳጊዎች ተተኪዎች በስፋት ይገኛሉ። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በቀጣዮቹ 10 ዓመታት አሸናፊ የሆነ ብሔራዊ ቡድን እንገነባለን ባሉት መሰረቱ ደግሞ ይሄ ነው የሚሆነው። ስለዚህ ጥሩ ስራ እየተሰራ ነው። በቀጣ ተደጋግፈን ከሄድን ጥሩ ደረጃ ላይ እንደርሳል ብዬ አስባለሁ። መድረኩ ታዳጊ ስፖርተኞች በልምምድ ያገኙትን ስልጠና በውድድር እንዲፈትሹ ከማድረግ ባለፈ ታሪክ የሰሩ ጀግኖችን የሚተኩ ስፖርተኞች መገኛ መሆኑም ተገልጿል። የት ክልል ላይ ምን አይነት ስፖርት አለ፣ በምን አይነት መልኩ አጠናክሬ መስራት አለብኝ የሚለው ላይ ትኩረት አድርጎ ለመስራት እድሉን የሚሰጥ ፕሮግራም ስለሆነ ጥሩ ውድድር ነው ብዬ አምናለሁ። ለሀገር ተስፋ የሆኑ ተኪ ትውልዶችን የሚፈጥር ነው። እነዚህ ቀድሞ ታሪክ የሰሩ አሁን ያለፉበት ሁኔታ አለ፣ ቀጥሎ ደግሞ የሚመጡ አሉ። ስለዚህ ተኪ አትሌቶችን ለመፍጠር አይነተኛ ሚና ያለው ውድድር ነው። ይህ ነገ ሀገርን በብዙ የሚጠቅሙ ስፖርተኞች መፍለቂያ የሆነው መድረክ በተፈለገው ልክ ቀጣይነት እንዲኖረውም ባለድርሻ አካላት በጋራ መስራት እንዳለባቸው ተጠቁሟል። ሁሉም አካል ጠንክሮ ሰርቶ ኢትዮጵያን ለማብቃት በየአካባቢው መንግስት የፈጠራቸው አካዳሚዎች አካዳሚ ብቻ አለም ክለቦች፣ ሁሉም ክለብ አሁን ተጫዋች ዝውውር አይደለም፣ ከታች ማሳደግ ነው አሳድጎ መሸጥ ነው እንጂ ስትራቴጂ መሆን ያለበት ሁሉም እንግዲህ ለአንድ አካል ለመንግስት ብቻ ሊተው ካለ ጥሩ አይደለም። መንግስት አካሉም የተሰጠውን አካል በኃላፊነት አደራ በአግባቡ ካልተወጣ ጥሩ አይደለም። ስለዚህ ተባብረን ክለቦችም አካዳሚዎችም በአንድ ነን ጠንክረን መስራት አለብን እላለሁ። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ እስከ ጥቅምት 23 ድረስ በአዲስ አበባ ከተማ በሚገኙ የተለያዩ የስፖርት ማዘውተሪያ ስፍራዎች ይካሄዳል። ይናተ ድገም እንዳይ መያቸው ከውጭ የጀርመን ቡንደስሊጋ ዘጠነኛ ሳምንት መርሃ ግብሮን ዛሬ ይጀምራል። ሚሽተራሳ ከሰላሳ ላይ በደብሊው ደብሊው ኬ አሬና ኦውግስበርግ ቦርሺያ ዶርትመንድን ያስተናግዳል። በጀርመናዊ አሰልጣኝ ሳንድሮ ዋግነር የሚመራው የዛሬው ባለሜዳ አውግስበርግ በውድድር ዓመቱ ደካማ አጀማመር ያለው ሲሆን በባለፉት ሁለት ጨዋታዎች ብቻ በቡንደስሊጋውና በጀርመን ዋንጫ በሜዳው ሰባት ጎሎች ተቆጥረውበታል። ኦግስበርግ በሊጉ ከወራጅ ቀጠናው በሶስት ነጥብ ከፍ ብሎ 15ኛ ደረጃ ላይ ይገኛል። ከሁለት ተከታታይ ጨዋታዎች የድል አልባ ጉዞ በኋላ ባለፈው ሳምንት ያሸነፈውና ቦሩሺያ ዶርትመንድ ደረጃን ወደ ሁለተኛ ለማሻል የሚያደርገው ጨዋታ ሲሆን አሁን ላይ 17 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። ፈረንሳዊው አጥቂ ኪሊያን ምባፔ በስፔን ላሊጋ ከፍተኛ ጎል አስቆጣሪነቱ የ2025 የአውሮፓ የወርቅ ሽልማቱን ተረክቧል። በባለፈው የውድድር ዓመት 31 ላ ሊጋ ጎሎችን ያስቆጠረው የ25 ዓመቱ ፈረንሳዊ በ62 ነጥቦች የአውሮፓ ምርጡ የሊጋ አስቆጣሪ ሆኖ ዛሬ ሽልማቱን በሳንቲያጎ በርናቦ ተረክቧል። በአውሮፓ እግር ኳስ ማህበር ህግ መሰረት ከአምስቱ የአውሮፓ ታላቅ ሊጎች የእንግሊዝ፣ የስፔን፣ የጀርመንና የጣሊያን ሊግ ጎል አስቆጣሪዎች አህዛቸው በሁለት ተባሶ ነጥብ የሚቀመጥላቸው ሲሆን የፖርቱጋልና የፈረንሳይ ሊግ አስቆጣሪዎች በአንድ ነጥብ አምስት ተባስቶ በውድድር አመቱ ከሌሎች ሊጎች ጋር የሚያፈዋክራቸው ይሆናል። በዚህም የባላንድ ወር የውድድር አመቱ ምርጡ አጥቂ ተብሎ የተሸለመውና ወደ አርሰናል ከማቅናቱ በፊት በስፖርቲንግ ሊዝበን 39 የሊግ ጎሎችን አስቆጥሮ የነበረው ቪክቶር ዮከሬሽ በ58 ነጥብ 5 ኬላንን በመከተል ሁለተኛ ሆኖ ሲጨርስ በፕሪምየር ሊጉ 29 ጎሎችን ያስቆጠረው ሙሐመድ ሳላ በ58 ነጥብ ሶስተኛ ደረጃን አግኝቷል። ፖል ፖግባ ከሁለት ዓመታት በኋላ ነገ ወደ ሜዳ ሊመለስ እንደሚችል ቢገለጽም በድጋሚ ጉዳት እንዳጋጠመው ተነገረ። በአበረታች ቅመሞች ምክንያት ለ18 ወራት እገዳ ጥሎበት የነበረው ፖል ፖግባ የመጀመሪያ ጨዋታውን የሚያደርግበት እድል ሰፊ ነው ቢባልም በዛሬው የሞናኮ ልምድ ላይ አለመሳተፉ ተገልጿል። የቀድሞ የማንችስተር ዩናይትድና ጁቬንቱስ ያውኑ የሞናኮ አማካይ ፖል ፖግባ ትላንት በነበረው ልምምድ ላይ የቁርጭምጭሚት ጉዳት እንዳጋጠመው የተገለጸ ይገኛል። ፖል ፖግባ ሞናኮ ነገ በ11ኛው ሳምንት በፈረንሳይ ሊግ ከፓሪስ ጋር በሚያደርገው ጨዋታ ወደ ሜዳ ይመለሳል ተብሎ ቢጠበቅም በጉዳት ምክንያት የመሰለፉ ነገር አጠራጣሪ መሆኑን የመገናኛ ብዙሃን እየዘገቡ ይገኛሉ። የ32 ዓመት ተጫዋች ፖል ፖግባ የፈረንሳዩን ክለብ ሞናኮ በክረምቱ የተጫዋች ዝውውር በነጻ ዝውውር በሁለት ዓመት ውል መቀላቀሉ የሚታወስ ነው። አፍሪካ ዋንጫው የቡድን ውጤት ላይ ከፍተኛ ተጽዕኖ ያሳድራል ሲሉ አሰልጣኝ ሩበን አሞሪም ተናገሩ። የ2025ቱ የሞሮኮ የአፍሪካ ዋንጫ ፊታችን ታህሳስ ወር ላይ ሲጀመር ማንቸስተር ዩናይትድ አማድ ዲያሎ፣ ብሪያን ሚቦሞ እና ኑሴር ማዝራዊን የሚያጣ ይሆናል ሰንደርላንድ እና ወልቭስም እንዲሁ በአፍሪካ ዋንጫው ምክንያት በርካታ ቁልፍ ተጫዋቾቻቸውን አያገኙም። ዮሴፍ ሹምዬ ተጨማሪ አለው። የ2025 የአፍሪካ ዋንጫ የፊታችን ታህሳስ ወር ላይ በሞሮኮ መካሄድ ይጀምራል። ውድድሩ ክረምት ላይ እንደሚደረግ ቀደም ብሎ መርሃ ግብር የተቆረጠለት ቢሆንም ከፊፋ ዓለም ዋንጫ ጋር የፕሮግራም መጣረስ በመፈጠሩ ምክንያት በድጋሜ ወደ በጋ እንዲወሰድ ተደርጓል። ይህን ተከትሎም 35ኛው የአፍሪካ ዋንጫ በርካታ የእንግሊዝ ፕሪምየር ሊግ ክለቦች ላይ ከፍተኛ ተጽዕኖን እንደሚያሳድር እየተገለጸ ይገኛል። በውድድሩም ከ47 በላይ የሊጉ ተጫዋቾች እንደሚካፈሉ ይጠበቃል። የአፍሪካ ዋንጫው በቡድናቸው የሜዳ ላይ እንቅስቃሴ ከፍተኛ ተጽዕኖ እንደሚያሳድርባቸው በመናገርም ሩበን አሞሪምን የቀደማቸው የለም። የአፍሪካ ዋንጫው በሚደረግበት የጊዜ ሰሌዳ ማንቸስተር ዩናይትድ ካስቶን ቪላ፣ ኒውካስትል፣ ወልቨርሃምፕተን፣ ሊድስ፣ በርንሌይ እና ማንቸስተር ሲቲ ጋር ይጫወታል። በእነዚህ ጨዋታዎችም አማዲ ያለው ኮት ዲቫርን፣ ብሪያን መቦሞ ካሜሩንን፣ ኑሴር ማዝራዊ ደግሞ ሞሮኮን በመወከል በአፍሪካ ዋንጫው ስለሚካፈሉ ለቃይ ሰይጣኖቹ ግልጋሎትን አይሰጡም። አሰልጣኝ ሩበን አሞሪምም በእርግጥም የእነዚህ ተጫዋቾች አለመኖር ቡድናቸውን በከፍተኛ ሁኔታ እንደሚጎዳው ተናል ግን ደግሞ እነ ሊሳንድሮ ማርቲኔዝ ከጉዳት የሚመለሱበት ሌሎች ተጫዋቾችም አቅማቸውን ለማሳየት እድል የሚያገኙበት ጊዜ እንደሚሆንም የቃይ ሰይጣኖቹ አለቃ ተናግሯል። በአፍሪካ ዋንጫው ምክንያት ከማንቸስተር ዩናይትድ በባሰ ሁኔታም የሚጎዱ የሊጉ ክለቦች አሉ። ለዚህ ሰንደርላንድ ሁነኛ ማሳያ ነው። ጥቋቁሮቹ ድመቶች 35ኛው የአፍሪካ ዋንጫ ሲጀመር ዘጠኝ ወሳኝ ተጫዋቾቻቸውን ያጣሉ። ከረዥም ዓመታት በኋላ ወደ ሊጉ የተመለሰው ሰንደርላንድ አሁን ላይ በደረጃ ሰንጠረዡ አራተኛ ላይ ለመቀመጡ አፍሪካውያን ተጫዋቾች ቁልፍ ሚናም ነበራቸው። የአፍሪካ ዋንጫው ሲጀመር ግን ሲሞን አዲንግራ፣ አርተር ማስዋኩ፣ በርትናንድ ትራዮሬ ና ሀቢብ ዲያራን ጨምሮ በርካታ ቁልፍ ተጫዋቾቻቸውን አያገኙም። ይህም ወደ ደረጃ ሰንጠረዥ ግርጌ እንዳይንሸራተቱ የሚያሰጋቸው ይመስላል። በፕሪምየር ሊጉ የ9 ሳምንታት ቆይታ ሁለት ነጥቦችን ብቻ ያገኘው ወልቨር ሃምፕተንም የአፍሪካ ዋንጫው በከፍተኛ ሁኔታ ከሚጎዳቸው መካከል ነው። ከወራጭ ቀጠናው ለመራቅ እየተፋለመ የሚገኘው ቡድኑ የአፍሪካ ዋንጫው ሲጀመር ኢማኑኤል አግባዱ ቶሉ አሮዱ ኮሪና ማርሻል ሙኔትሲን ጨምሮ አምስት ቁልፍ ተጫዋቾቹን የማያገኝ ይሆናል። ቶትናም ያቪ ቢሱማና ፓፔ ሳርን፣ ማንቸስተር ሲቲ ኦማር ማርሙሽና ራያን አይት ኖሪን፣ ብራይተን ካርሎስ ባሌባን፣ ብሬንትፎርድ ዳንጎ ታራን በአፍሪካ ዋንጫው ምክንያት የሚያጧቸውም ይሆናል። የአምና ብቃቱ የካዶ ሊቨርፑልም ለአንዶር ያለ መሐመድ ሳላህ መጫወት ይኖርበታል። ግብጻዊ ተጫዋች ባለፈው ዓመት 34 ግቦችን አስቆጥሮ 23 ለግብ የሚሆኑ ኳሶችን አመቻችቶ ቀዮቹን ለሻምፒዮንነት ማብቃቱ ይታወሳል። በአንጻሩ ቼልሲና አርሰናል በአፍሪካ ዋንጫው ምክንያት ምንም ተጫዋች የማያጡ በመሆኑ ተጠቃሚ እንደሚሆኑ ተገምቷል። ምሽቱ ሁለት ሰዓት ላይ በኢቲቪ መዝናኛ ተጨማሪ ዜናዎችና የውይይት ጉዳዮችን አካተን እንጠብቃችኋለን ለኢትዮጵያ ምስባት የያዝናቸው የስፖርት